የህወሃት ኢህአዴግ መንግስት ከቅርብ ጊዜ ወዲህ ህገ መንግስቱን ሙሉ በሙሉ በሚጻረር ሁኔታ አህባሽ እየተባለ የሚጠራ የእስልምና አስተምሮ ለማስፋፋት በመድከም ላይ ነው። ኢትዮጵያውያን ሙስሊሞች የአህባሽን አመለካከት እንዲቀበሉ የሚያደርጉ ግፊቶች እንደቀጠሉ ናቸው ያለው የጀመረው በአለማ ዩኒቨርሲቲ ሀረር ካምፓስ ነው። ከዛ በኋላ ሴፕተምበር ላይ በሁሉም ክልሎች ተካሂደዋል። በአሁኑ ሰዓት ደግሞ ሁለት መቶ የሚሆኑ አሰልጣኝ ሰልጣኞች ተብሎ በሰንዳፋ የወታደር ማሰልጠኛ ኮሌጅ ውስጥ እንግዲህ እኛ የምናውቀው የሃይማኖት አባ አባቶች የሚወጡት ከቤተ አምልኮ እንጂ ከወታደር ማሰልጠኛ አይደለም። ከወታደር ማሰልጠኛ ሰልጥ ነው ምን ሊያመጡ እንደሚችሉ አናቅም ግን በአሁኑ ሰዓት ያለው እዛ ውስጥ በአሁኑ ወቅት ሁለት መቶ ሰዎች እየሰለጥኑ ነው ያለው። አሁን ከዚህ በዓል በኋላ ሰላሳ ሺህ የሚሆኑ ሰዎችን እንዲያሰለጥኑ ማለት ነው። እንደ መንግስት ባለስልጣናት ገለጻ ከሆነ መንግስት የአህባሽን አስተምሮ ሰባኪዎች ከሊባኖስ ድረስ በልዩ ወጪና ሽፋን ያስመጣበት አላማ አክራሪነትን ለመዋጋት ነው። ከመሆኑም ጋር መንግስት በሃይማኖት ላይ ሃይማኖቱን በመንግስት ላይ ጣልቃ እንደማይገባ መናዘዝ የዘወትሩ ውዳሴ አድርገውታል። የእምነት ነጻነት በአገራችን የተከበረ ነው። የሃይማኖት እኩልነት በሀገራችን የተከበረ ነው። መንግስት ሃይማኖት ላይ ሃይማኖት መንግስት ላይ ጣልቃ የሚገቡበት ሁኔታ አይኖርም። ይህንን ተጻሮ መገኘት ግን አክራሪነት ነው። ለመሆኑ ይህ ህግ ማለትም መንግስት በሃይማኖት ላይ ሃይማኖትም በመንግስት ላይ ጣልቃ አይገባም የሚለው አነጋገር እውን እየተተገበረ ነውን? የአህባሽን አስተምሮ በሙስሊሙ ማህበረሰብ ላይ መጫነስ እውን ጣልቃ ግብነት አይደለምን? በተለያዩ አጋጣሚዎች ላይ ከመንግስት ባለስልጣናት ጋር የተደረጉ ቃለ ምልልሶች እንደሚያሳዩት መንግስት በሃይማኖት ላይ ጣልቃ እንዳልገባ ነው። የፌዴራል ጉዳዮች ሚኒስቴር የሃይማኖትና እምነት ጉዳዮች ዳይሬክተር ጄኔራል አቶ መረሳ ረዳ ከሙስሊሞች ጉዳይ ጋዜጠኛ ጋር ባደረጉት ቃለ ምልልስ ላይ እንደተናገሩት የአብዱላህ ሀረሪ ወይም የአህባሽ አስተምሮት በብዙን ጊዜ የሰላምን የሚያደፈርሱ ብዙ አስተምሮቶች አሉት። መስረቅ፣ ቁማር መጫወት፣ ግብር እንዳይከፈል መከልከልን፣ የህብረተሰቡን ሰላም የሚያናጋ አትኩሮቱ የሚያደርጉ በርካታ ስራዎች አሉ። እናንተ ግን ደግፋችሁት ወይንም አብራችሁት ሰርታችኋታል፣ ወይንም ከሊባኖስ ድረስ መጥተው እዚህ ሰርተዋል። በኢትዮጵያ ራሱ መከናወን አይችልም ወይ? ይሄን እንዴት ያዩታል? እንግዲህ መጀመሪያ ስለ አህባሽ የተባለው ያነሱት ዝርዝር ነገር ከነሱ ጋር ብትወያዩበት ነው የሚሻለው። እንዴት ደገፋችሁ ደገፋችሁና፣ ይሄንን ለዚህ ነው ጥናት አለ ወይ ያለ ነው። ለዚህ ነው እኛ የደገፍ ነው። ቅድም ተተናግሬ ያለሁ በጊኑ ሆቴል በተሰጠው በጊኑ ሆቴል በተሰጠው ትምህርታዊ ገለጻ ላይ የተመሰረተ ነው። ይሄውም የእስልምና ሃይማኖት ሰላማዊ መንገድን ብቻ የሚከተል በሰላማዊ መንገድ ተልእኮውን ማሳካት የሚፈልግ እንጂ ከዛ ውጭ አይደለም፣ የሚል አሁን የጠቀሷቸው ነገሮች ሲጠቅሱ አልሰማሁም። እኔ አልሰማሁም። አህባሽን ደግፎ መንቀሳቀሱ በራሱ ጥናት ያልተደረገበት ነገር አካሄድ ነው እያልኩ ነው። አደ አሁን እኛ አህባሽ መደገፍ አለበት መደገፍ የለበትም አይደለም አቋማችን። እዛን ጊዜ ምሁሩ የሰጡት ገለጻ ግን ትክክለኛ ትምህርት ነው ነው የፌዴራል ጉዳዮች ሚኒስቴር ዴታ አቶ ሙሉጌታ ውለታው ሮብ ቀን ፌብርዋሪ 22 2012 በተደረገው ቃለ ምልልስ ላይ እንደገለጹት ስልጠናዎቹ በሚካሄዱባቸው የመጀመሪያዎቹ ሁለት ቀኖች ላይ የፌዴራል ጉዳዮች ሚኒስቴር እና የክልሎቹ አመራሮች ተገኝተን በዚህ በመንግስት አጀንዳ ላይ ስልጠና ሰጠናል። አንዳንድ ሰዎች ይሄኛውን ልክ ሃይማኖታዊ ስልጠና እንደሰጠን ወይም ደግሞ በሃይማኖት ውስጥ አልቃ እንደገባን አድርገው ይወስዳሉ። በእኛ እምነት መንግስት ህገ መንግስቱን የማስተማር መብት ብቻ ሳይሆን ግዴታ አለበት። ስለዚህ ህገ መንግስትን በማስተማሩ በአንዱ ሃይማኖት ጣልቃ ገብቷል ሊባል አይገባውም። በሌላ በኩል ደግሞ እዚህ በሃይማኖቶች መካከል መከባበር፣ መተማመን፣ ሰላም በሚፈጠርበት ጊዜ የመንግስትም ኃላፊነት አንዱ ይሄ ስለሆነ ይሄ ለልማት የተመቸ ሁኔታ ስለሚፈጥርለት ይሄን ስራ መደገፉ በመንግስት በሌላ ላይ ጣልቃ ገብቷል ሊያሰኘው አይችልም። ይህ ፍጹም ጣልቃ ገብነት እንዳልሆነ የታወቀ ሆኖ ሳለ ነገር ግን በተለያዩ አጋጣሚዎች በተደረጉ ስብሰባዎች ላይ የተደረጉ ንግግሮች የሚያሳዩት መንግስት በእርግጥም ቃሉን በማጠፍ የሃይማኖት ጣልቃ ገብነት ማካሄዱን ነው። በተለይም ከፍተኛውን የሚኒስትሮች ቦታ የያዙት የፌዴራል ጉዳዮች ሚኒስቴሩ ዶክተር ሽፈራው ተክለማርያም በጊዮን ሆቴል ባደረጉት ንግግር አህባሽን ከሊባኖስ መስመጣታቸውን በግልጽ ተናግረዋል። ሼ አብዱላይ የሚባሉ የእኛ ኢትዮጵያዊ በዓለም አቀፍ ደረጃ ማለት ይቻላል የእስልምና አስተምህሮ ምን መሆን እንዳለበት በተለይም በየጊዜው ወቅቱ እየተቀያየረ በሄደ ቁጥር ዋናውን የትምህርት ማስተምሮ በተለያዩ ትርጉሞች እና ፍቼዎች በመቀያየር የዓለም ሕዝብ ለሰላም አብሮ እንዳይሰለፍና እንዳይቆም የሚያደርጉ ትምህርቶችን በእውቀት እና በክህሎት ለመመከት የሚቻልበትን ሁኔታ ተግባራዊ በማድረግ ይህንንም የሀገራችን ልጅ ኢትዮጵያዊ መሆናቸው አንድ ነገር ሆኖ ግን፣ ለራሳችን ካደረጉት ይበልጥ ለሌላው የዓለም ክፍል ያደረጉት ድርሻ በጣም ከፍተኛ ስለነበረ ይህንኑ አስተምሮ በሀገራችንም ጭምር በምን አይነት መንገድ ልናራምድ እንችላለን በሚል የተለያዩ ውይይቶች ሲደረጉ ቆይተዋል። ይህንኑ አስተምሮ በሀገራችንም ጭምር በምን አይነት መንገድ እናራምድ እንችላለን በሚል የተለያዩ ውይይቶች ሲደረጉ ቆይተዋል። ወደ አስራ አራት አስራ አምስት የሚሆኑ አሉ የሚባሉ ትላልቅ ምሁራንን ከሊባኖስ በማምጣት ከሊባኖስ በማምጣት ከሊባኖስ በማምጣት ሼክ ሰምር የተከበሩ ዶክተር ሼክ ሰምር በዚህ ጉዳይ ላይ ግንባር ቀደም ሚና የተጫወቱበት ሁኔታ አለ። ይህ ብቻ ሳይሆን የፌዴራል ጉዳዮች ሚኒስቴሩ ዶክተር ሽፈራው የአህባሽን ስልጠና ሂደት አስመልክተው በተናገሩበት ንግግር ላይ ይህንን የአህባሽ ህዝብ ስልጠና ሂደት ለየት የሚያደርገው መንግስት ቆንጠጥ ማድረግ መጀመሩ ሲሆን አንማርም ያሉ ሙስሊሞችን ደግሞ በሚያስተምሩበት መንገድ እንደሚያስተምሯቸው በመናገር የዛቻ ቃላትን ወርውረዋል።

ይህ ሂደት የትኛውም ሙስሊም አህባሽ መሆን እንዳለበት የሚያስገድድ በመሆኑ ሙስሊሙ ህብረተሰብ ሳይፈልግ አህባሽ ሊደረግ መሆኑን ልብ ልንል ይገባል። የፌዴራል ጉዳዮች ሚኒስተሩ ዶክተር ሽፈራው በዚህም ሳያበቁ የትኛውም እስላማዊ እንቅስቃሴ ማለትም የዳዋ የመርከዞች የቁርአን ቤቶች ወዘተ እንቅስቃሴዎች በመጅሊስ ፈቃድ ይሁን የሚለውን ሀሳብ ሲያጸድቁ ተደምጠዋል። አንዳንዶቻችሁ

በማጽደቅ ብቻ ሳይገደቡ የትኛውም የዳዕዋ የመርከዝ ዓሊሞች በመስጂድ የሚያስተምሩትን ትምህርት ጨምሮ ሙሉ ስልጣኑ የመጅሊስ መሆን እንዳለበት የፌዴራል ጉዳዮች ሚኒስቴሩ አረጋግጦላቸዋል። ከፈቃድ ውጪ የሚሰሩ መስጊድ

አህባሽን በሙስሊሙ ህብረተሰብ ላይ መጫኑና ሙስሊሙ ህብረተሰብ በመንግስት ቁንጥጫ የአህባሽን አስተምሮ እንደሚካፈል በመንግስት መነገሩ የሃይማኖት ጣልቃ ገብነት አለመባሉ ሳያንስ ከአህባሽ ተንኮልና ሴራ በዕውቀታቸው ሊያስተምሩን የሚችሉትን አሊሞችና ዓሊሞችና ዳዕያን ከዳዕዋ ማገድም በሃይማኖት ጣልቃ ገብነት አለመባሉን አስተውሉ። ከመሆኑም ጋር እስቲ አክራሪዎች እነማን ናቸው? እነማን ናቸው ለመሆኑ እነዚህ የሰላም ጸሮች አክራሪዎች እነማን ናቸው? እዚህ ጋር ሀረር በተካሄደው ጉባኤ ላይ ክሊር የሆነ እይታ ሊሰጠን የሚችል እንደዚሁ ዶክተር ሽፈራው ንግግር አድርገውልናል የትምህርት

እዚህ ላይ እንግዲህ የምታዩት ምንድን ነው፣ ዶክተሩ በሰኔ አካባቢ ከወሎ ዩኒቨርሲቲ ኮምቦልቻ ካምፓስ እስላማዊ ልብስ ለበሳችሁ ተብለው በደህንነት አካላት ታፍነው ተወስደው ለተወሰነ ጊዜ ድረስ የደረሱበት ሁኔታ ሁሉ ሳይታወቅ ከቆየ በኋላ መጨረሻ ላይ አዲስ አበባ ማዕከላዊ ታስረው የተገኙ ስድስት ሴቶች ልጆች ናቸው። ዶክተሩ እንደገለጹት ህፃኖች ናቸው። አስራ ስድስት አስራ ሰባት ዓመት የሚሆናቸው ናቸው። እንግዲህ በዶክተሩ አገላለጽ እነዚህ ልጆች አክራሪዎች ናቸው። ግልጽ የሆነ እይታ እየፈጠረልን ያለው አክራሪነት ማን ነው ሲባል፣ እንደዚህ አይነት ልብስ መልበስ አክራሪነት ነው ማለት ነው። ይሄ እንግዲህ አንዱ በዚህ ትሬኒንጎች ካየነው ከሰማነው ግልጽ የሆነ መለያ የተቀመጠልን ነው። ከዚህ በተጨማሪ መንግስት እንደዚሁ በዚህ ባለፈው ዓመት ውስጥ የሃይማኖት አክራሪነትና የጎሳ ግጭቶችን የምንፈታበት አገራዊ ቅድ መነሻዎችና አቅጣጫዎች ብሎ ያወጣው የደህንነት ወረቀት ነበረ። በዛ ዶክመንት ላይ ሀተታዎች ከቀረቡ በኋላ አክራሪነትና ጽንፈኝነት እንደዚሁም የኪራይ ሰብሳቢነት መገለጫዎች ተብለው ይቀረባሉ። በዛ ውስጥ የእስልምና አክራሪነትና ጽንፈኝነት ተብሎ ከቀረቡት ያሉትን አሰባስበን ስናያቸው የመጀመሪያው የሚሆነው አክራሪዎች በሀገራችን የቆየውን እምነት የሚቃወሙ ተብለው ተቀምጠዋል። በዚህ ምንም እንኳን ሕገ መንግስቱ የዜጎች የእምነት ነጻነት አለ ቢባልም የሚጠበቅ እምነት አለ ማለት ነው። በመንግስት ጥበቃ ስር ያለ ሌላ እምነት አለ። ይሄ እንግዲህ ምን ያክል የመንግስትና የሃይማኖትን መላየት ወይም ደግሞ የእምነት ነጻነት መኖሩን ያው ጥያቄ ውስጥ የሚያስገባው ነው። ሌላው ከዛው ዶክመንት የምናገኘው ምንድን ነው? ለመንግስት ሰሚየም፣ የመንግስት ተከታይ፣ ለኢትዮጵያ መንግስት ታማኝ የሆኑትን እና ከሙስሊም ካልሆነ የህብረተሰብ ክፍል ጋር የሚኖሩትን ከሀዲ ናችሁ ብለው የሚፈርጁ ናቸው ተብሏል አክራሪዎች። እዚህ ጋር አንድ ጊዜ የምመልሳችሁ ቅድም የሰማነውን አውዲዮ ከግምት እናስገባውና እንግዲህ መንግስት ይሄንን ሌሎችን አማኝ አይደለህም ብሎ የሚፈርጅን አካል ለመዋጋት ያመጣልን ምንድን ነው ራሱ ሙስሊሙን ከሀዲንህም ብሎ የሚፈርጅ ነው። በተለይ ግልጽ የሆነው እንትን እነዚህ አክራሪዎች ይላል ቅዱስ ቁርአን ተቀደደ፣ ነብዩ መሐመድ ተሰደቡ የሚል ድራማ እንግዲህ እስካሁን ድረስ በሙስሊሙ ህብረተሰብ ዘንድ በውጭም በውስጥም ያለው እነዚህ ክስተቶች ረብሸውናል። በዋሳ የቁርአን ለሽንት ቤት ጥቅም ውሏል። ከዛም በኋላ ሁነ ጅማ የተከሰተው ብጥብጥም ያኑ ተከትሎ ነው። በከሚሴ ረብሻዋ የተካሄዷል። ያም ደንማርክ የተደረገውን ካርቶን ቲሸርት ተሰርቶ የተለበሰበት ሁኔታ ነበረ። በተለያየ ቦታዎች መስጊዶች ሲቃጠሉ ነበረ። እነዚያ ሁሉ እንግዲህ የተፈጠሩ ድራማዎች ናቸው። ያ ማለት ምንድነው? ሙስሊሙ ራሱ አቃጣይ ነው፣ ቁርአን ቀዳጅ ነው ነው ይሄ ደግሞ በሙስሊሙ ዘንድ የሚልከው እንግዲህ ስሜት ማየት እንችላለን። በመጨረሻም ወደ መጀመሪያው የፌዴራል ጉዳዮች ሚኒስትሩ ዶክተር ሽፈራው ተክለማርያም ንግግር ወሰዳቸው። ሶስት መሰረታዊ ነገሮችን ካስቀመጡ በኋላ እነርሱን ተጻሮ መገኘት አክራሪነት መሆኑን ገልጸዋል። እናንተም አክራሪው ማን እንደሆነ ለራሳቸው ፍረዱት። አክራሪነት ማለት ምን ማለት ነው? ሶስት መሰረታዊ ጉዳዮች አሉ ብለን በየጊዜው ምን እናነሳው አለን የእምነት ነጻነት በሀገራችን የተከበረ ነው። የሃይማኖት እኩልነት በሀገራችን የተከበረ ነው። መንግስት ሃይማኖት ላይ ሃይማኖትን መንግስት ላይ ጣልቃ የሚገቡበት ሁኔታ አይኖርም። ይህንን ተጻሮ መገኘት ግን አክራሪነት ነው።